የሰራተኛ ቅጥር ውል ፎርም ምን ይመስላል? ወይም ያለ ውል የተቀጠረ ሰራተኛ እጣፈንታው ምን ሊሆን ይችላል? ይህ በጠበቃ መሐመድ ወራ ተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬ ፕሮግራም ውል ሳይዋዋል ወይም ደብዳቤ ሳይሰጠው የተቀጠረ ሰራተኛ፣ የግል ድርጅት ሰራተኛ እጣፈንታው ምንድን ነው የሚለውን እንመለከታለን። እንግዲህ የአሰሪና ሰራተኛ ህግ በሚያዘው መሰረት እንግዲህ አንድ ሰራተኛ ሲቀጠር የስራ ውል ፎርም ሊሰጠው እንደሚገባ ይህም የስራ ውል ፎርም ለስራ የሚከፈለው ደሞዝ መጠን፣ የስሌት ዘዴ፣ የአከፋፈል ሁኔታ፣ ስራው የሚቆይበት ጊዜ ያሟላ መሆን እንዳለበት ህጉ ደንግጓል ማለት ነው። ነገር ግን ይህን ሳያደርግ ቢቀር ወይም ደብዳቤ ወይም ሙል ሳይሞላ ቢቀር ምን ሊሆን ይችላል የሚለውን እንደዚሁ የአሰሪና ሰራተኛ ህጉ በአንቀጽ ስድስት ሰባት እና ስምንት ላይ የተለያዩ ድንጋጌዎችን አስቀምጧል። እንግዲህ በዋናነት ሰራተኛው የስራ ውልፎርም ወይም የስራ ቅጥር ደብዳቤ ሊኖረው ይገባል። ይህ ካልሆነ ግን ምን ሊሆን ይችላል የሚለውን ስንመለከት አንቀጽ ስምንት ላይ የስራ ውልፎርም የሌለው ሰራተኛ የመጨረሻ ጣፈንታው ምን ሊሆን ይችላል የሚለውን ደንግጎ አስቀምጦታል። የሰራተኛ ውልፎርም ወይም ቅጥር የሌለው ሰራተኛ በዚህ በአሰሪና ሰራተኛ አዋጁ ላይ የተመለከቱ መብቶችን ሊያጣ እንደማይገባ ተደንጓል ማለት ነው። እንግዲህ የስራውል ፎርም አለመሟላት ሰራተኛው በዚህ አዋጅ መሰረት የሚያገኛቸው መብቶች አያሳጣም በሚል ደንጓል ማለት ነው። ሰበር ሰሚ ችሎቱም ይህን በተመለከተ የስራ ውል ባይኖረውም ሰራተኛው ደሞዝ ከተከፈለው ድረስ እና ከ15 ቀን በላይ ካገለገለ እንደ ሰራተኛ የሚቆጠር መሆኑና በዚህ በአሰሪና ሰራተኛ አዋጁ ላይ የተመለከቱ መብቶች እንደሚከበሩለት ሰበር ሰሚ ችሎቱም የአሰሪና ሰራተኛ አዋጁ 1156 ደንግጓል ማለት ነው። ስለዚህ የስራ ውል ፎርም የሌለው ሰራተኛ ወይም የቅጥር ደብዳቤ ያልተሰጠው ሰራተኛ እንደ ሰራተኛ የሚቆጠር መሆኑን ለማስገንዘብ ነው። ይህንን አውቃችሁ የስራውል ባይኖራችሁም ወይም የቅጥር ደብዳቤ ባይኖራችሁም ደግሞ እስከተከፈላችሁና ስራ እስከሰራችሁ ድረስ የድርጅቱ ሠራተኛ ተብላችሁ እንደምትቆጠሩ ልታውቁ ይገባል ማለት ነው። አመሰግናለሁ ለዛሬ።